ሰኔ፣ ሁለት ነገር ልበላችሁ። በመጀመሪያ እኛ ህይወት ላይ ስለሆኑም ስለሚሆኑም ስላለፉም ስለ ወደፊቱም እግዚአብሔር ይመስገን። ሁሉን የሚያውቅ እግዚአብሔር እንግዲህ፣ ያላሰባችሁት ፈተና ህይወታችሁ ላይ ሲመጣ ሊያሳልፋችሁ ነው። እኛም ያላሰብነው ነገር ሀፕን አድርጎብናል። በእንደዚህ መልኩ እንፈተን አንፈተን ማለት አንችልም። እግዚአብሔር አዋቂ ነው። ነገሮችን መቀየር የሚችል አምላክ ዛሬ እኔ እዚህ ጋር እንድቆም ረድቶኛል እንጂ በእኔ አቅም፣ በብር አቅም በምንም አቅም አይደለም። ከዚህ በፊት ቤቢም ቤተሰቦቹ ጥሩ ናቸው ብላ ያነሳችው የእኔ ቤተሰቦች እሱ ጋር በሄዱ ወቅት የነበራቸው አቀባበል ነው እንጂ ምንም አይነት የሽምግልና ፕሮግራም ወይም ብር ተቀብለው ከኛ ጋር ያደረግነው ነገር አይደለም። እግዚአብሔር ረድቶኝ እዚህ ቆሜያለሁ፣ እዚህ ደርሻለሁ። ስለወደፊቱ እግዚአብሔር ያውቃል። እግዚአብሔር አንድን ፈተና ወደ እናንተ ሲያመጣ ምክንያት አለ። ያስጨነቀኝ ነገር ለመልካም ሆነልኝ የሚል ቃል ነበርና እግዚአብሔር ይመስገን ሁለተኛው እናንተን በእንደዚህ አይነት መልኩ ኤክስፔክት አላደረኳችሁም ከምላችሁ በላይ ትልቅ ፍቅርና ያሳያችሁ እስከ መሳል ጾም ጸሎት እስከ መያዝ በጣም ብዙ ሰዎች ነው ምላችሁና እግዚአብሔር ይመስገን። እንደዚህ አይነት ከልብ ወዳጅ ማግኘት ሚዲያ ላይ ከባድ ነውና ይህን የሰጠን ሞገስ የሰጠን እግዚአብሔር ነው። ቤተሰቦቻችን ጠንካራ ቤተሰቦች እናመሰግናለን። ጠንካራ ሚስት ከሁሉም በላይ ደግሞ ስለሰጠኝ እግዚአብሔር ይመስገን። ክፉ አይን በምንፈራው ልክ እግዚአብሔርን ብናምነው የት እንደርሳለን። እሱን ደግሞ በእኛ ህይወት የምና ይሆናል። ምንም ነገር እኛ ላይ ይበላይ ሳይሆን እግዚአብሔር እየሆነ ያለው ነገር ነው። እየሆነ ያለው ሁሉ ነገር በእግዚአብሔር ቀላል ነው። እሱንም ከእግዚአብሔር ጋር ሆነ እናልፈዋለን። እግዚአብሔር ደግሞ እዚህ ቆሜ ስለ እሱ እንድመሰከር ስለረዳኝ እግዚአብሔር ይመስገን። እስካሁንም የቆየሁት ከራሴ ጋ ሰላሜ እስኪመለስ ብዙ ውጣውረዳለሁ። ቀላል አይደለም፣ ግን ከእግዚአብሔር ጋር ቀላል ነው። ወደፊትም ይቀላል። ስለ ሁሉም ነገር እግዚአብሔር ይመስገን። ለተፈጠረው ነገር በጣም እያዘንን፣ ለሟች ቤተሰብም እግዚአብሔር መጽናናቱን ይስጥልን። ለወንድማችን ናችሁ ከንቀታ